ይሄንን ሳታውቁ በፍጹም አይፎን ስልክ እንዳትገዙ። ሰላም ለናችሁ ዜና ብሻ ቤተሰቦች፣ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮችን እንግዲህ አይፎን ስልክ ስትገዙ ምን ምን ቼክ ማድረግ እንዳለባችሁ እንዲሁም ደግሞ ሳታዩ መግዛት የሌለባችሁን ቁልፍ ቁልፍ ነገሮች እነግራችኋለሁ። እስከ መጨረሻ መከታተል እንዳትረሱ። መልካም ጊዜ ይመቻችሁ። አሁን ላይ እንግዲህ በጣም አብዛኛው ሰው በሚባል ደረጃ ከአንድሮይድ ወደ አይፎን እየተሸጋገረ ይገኛል። ለዚህም ደግሞ ሽፍት እንዲያደርግ እያደረገ ያለው ነገር ምንድን ነው? አይፎን ላይ የተገጠመለት ካሜራ ነው ማለት ነው። ለፎቶም ሆነ ለቪዲዮ በጣም አሪፍ ኳሊቲ በመኖሩ ይሄ የካሜራው ነገር እንግዲህ ሰው ወደ አይፎን ሽፍት እንዲያደረግ አድርጎታል ማለት ነው። እንዲሁም ደግሞ ለዩቲዩበሮች እንዲሁም ለቲክቶከሮች ደግሞ በጣም በጣም አሪፍ ነገር ነው። ምክንያቱም ካሜራ መግዛት አይጠበቅባችሁም። ልክ ከካሜራ ጋር ተመሳሳይ የሆነ ፉቴጅ ይሰጣችኋል። ለዛ ለዛ አይፎን ስልኮችን መጠቀም ለቪዲዮቹ በጣም አሪፍ ይሆናል ማለት ነው። ኢቨን እኔ አሁን እየቀረጽኩበት ያለው በካሜራ አይደለም፣ በአይፎን ስልክ ነው ማለት ነው። ያ ደግሞ የሚጠቅመን ከካሜራ የምታወጡት ገንዘብ እና ለስልክ የምታወጡት ገንዘብ በጣም ስለሚቀንስ፣ እንዲሁም በስልካችን ብቻ ቀርጸ ነው በስልካችን ኤዲት አድርገ ነው ስራችንን አቅልለን መስራት ስለምንችል ነው ማለት ነው። ላይ በጣም ተመራጭ እየሆነ የመጣው እንግዲህ እንደዚህ አይነት ስልኮችን ስትገዙ አሁን ምን ምን ቼክ ማድረግ እንዳለባችሁ ዛሬ ምንም አታስቡ። የመጀመሪያችሁ ከሆነ ቪዲዮ በዚህ በኩል እንግዲህ ቪዲዮቹን አስቀምጥላቸኋለሁ ማለት ነው፣ ምን ምን እንደሆኑ እዚህ ጋር ዲቴሉን አስቀምጥላቸኋለሁ። ሙሉ ነገሩ ነው ማሳያችሁ። በመጀመሪያ እንግዲህ መግባት ያለብን ቦታ ቀጥታ ወደ ሴቲንግ እንገባና ከዛ በኋላ አባውት ሚል ቦታ ላይ እንሄዳለን። አባውት ሚል ቦታ ላይ ከሄድን በኋላ እችኛዋን ሞዴል ነበር እንመለከታለን ማለት ነው። እዚህ ጋር በምንገባበት ሰዓት እንግዲህ የምናገኛቸው የተለያዩ የሆኑ ኮዶች አሉ ማለት ነው፣ በፊደል የሚጻፉ ሁሉንም ትርጉም ነግራችሁና ከዛ በኋላ መጨረሻ ላይ መግዛት ያለባችሁንም ምን አይነት እንደሆነ እነግራችኋለሁ ማለት ነው። ግማሾቹ በኤን የሚጀምረዋሉ፣ በኤም የሚጀምረዋሉ፣ በፒ የሚጀምረዋሉ፣ በኤፍ የሚጀምራሉ። በአብዛኛው ልናገኛቸው የምንችላቸው እነዚህን ነው ማለት ነው፣ እነዚህን አራቶቹን ከአራቱ ውጭ እኔ እስካሁን አጋጥሞኝ ያቅም፣ ሜይ ቢ ሊኖር ይችላል። የአራቱን ጥቅም ግን እነግራችኋለሁ ማለት ነው። በመጀመሪያ ስንነሳ ፒ ነው የሚሆነው ፒ ሲሆን ፐርሰናል የተመረተ ነው ማለት ነው። ማለትም ድርጅቱ ጋር በትዕዛዝ ተሄዶ ለፐርሰናል ለግለሰብ የተሰራ ነው። ለአብዛኛው ግለሰብ እንድንጠቀምበት ሳይሆን የሆነ ሰው በራሱ ሄዶ ሲያሰራው ፒ ሆኖ ነው የሚሰራው ማለት ነው። ሞዴል ነበሩ። እንዲሁም ደግሞ ቀጣይ ደግሞ የምናገኘው ኤፍ ነው። ኤፍ ሲሆን ምንድን ነው ያ ስልክ ሪፐብሊሽ ነው ማለት ነው። ማለትም ወደ ፋብሪካው ገብቶ የሆነ ነገር ተበላሽቶ ተሰርቶ የወጣ ነው ማለት ነው። እንደሱ አይነት ስልኮች አይመከሩም በጭራሽ። ኤፍ ከሆነ ባትገዙ ነው የሚመከረው። እንዲሁም ደግሞ በቀጣይነት አሁን በቅርብ ነው ይሄንን ነገርን የሚያየውት፣ ብዙ ሰዎች አያውቁትም። ጠይቄ ነበር ብዙ ሰዎች አያውቁትም። ኤን ይላለ ማለት ነው። ኤን የሚለው ምንድን ነው? እናንተ የገዛችሁ ስልክ ተበላሽቶባችሁ ወይንም ደግሞ የሆነ ችግር አጋጥሞት ወደ ድርጅቱ ስትመልሱ ድርጅቱ እስከ ያኛው ስልክ እስኪሰራ ድረስ የሚሰጣችሁ ስልክ አለ፣ ሌላ ተቀያሪ ማለት ነው። ያን ስልክ የሚሰጣችሁ ሞዴል ነበሩ በኤን ነው የሚጀምረው ማለት ነው። እኔም ሰሞኑን ነው ገበያ ላይ እያዩዋቸው ያሉት ኤን፣ በኤን የሚጀምሩ ስልኮች ማለት ነው። ኤን እንግዲህ ምንድን ናቸው ካላችሁ ፋብሪካው የእናንተን ስልክ ወስዶ ሊሰራ ሲል እንደተጠቀሙበት የሚሰጧችሁ ስልክ ኤም ነው ማለት ነው። በስተመጨረሻ እንግዲህ ኤም ነው የምናገኘው። ኤም ምንድነው ካላችሁ እንግዲህ ቀጥታ የተመረተ ስልክ ነው። ወደ ፋብሪካው ተመልሶ አልተነካካም፣ ምንም አልተቀየረም። መግዛት ያለባችሁ ሞዴል ነምበሩ በኤም የሚጀምር ነው ማለት ነው። እንዲሁም ደግሞ ሞዴል ነምበሩ ነክታችሁ መቀየሩን ቼክ ማድረግ ይኖርባችኋል። ስትነኩት ወደ ቁጥር ይቀየራል፣ ድጋሚ ስትነኩት ደግሞ መልሶ ሞዴል ነምበሩን ያሳያችኋል ማለት ነው። እንደዛ መሆኑን በደንብ ቼክ ማድረግ ይኖርባቸዋል ማለት ነው። ሁለተኛ ላይ ደግሞ ቼክ ማድረግ ያለብን ነገር ምንድነው? ስልኩ እንደተነካካና እንዳልተነካካ ቼክ ማድረጊያ መንገዳችን ምንድነው? ትሩቶን ነው ማለት ነው። ትሩቶኑ ከታች በተን ያላቸው ስልኮች ከሆኑ ማለትም ከኤት ፕላስ በታች ነው፣ ከታች በተን ያላቸው እነሱ ስልኮች ከታች ነው ወደ ላይ የሚሳቡት እንዲሁም ደግሞ በተን የሌላቸው ከኤክስ በላይ የሆኑ ስልኮች ደግሞ በስተቀኝ በኩል ነው ማለት ነው የሚወርደው። እሱን ታወሩዷትና የብራይትነሱን ምልክቱን ጫን ትሉታላችሁ። የብራይትነስ ምልክቱን ጫን ስታረጉት ሶስት ምርጫ መጥቶላችሁ ትሩቶ ሚል ካለው ያ ስልክ እንግዲህ አልተፈታም ማለት ነው። ነገር ግን ሰሞኑን ምን እየተመለከትኩ ነው፣ እነዚህ ነገሮች መጫን ተጀምሯል ማለት ነው ተፈቶ ምን ተብሎ ከተቀየረ በኋላ ትሩቶ የሚለውን ነገር መጫን ጀምሯል ማለት ነው። ያ እንግዲህ አስተማማኝ ላይሆን ይችላል፣ ግን እንዳልተፈታ ማረጋገጫችሁ አንድ እሱ ነው ማለት ነው። ቀጣዩ የሚሆነው ደግሞ ምንድነው፣ ባትሪ ነው። በከተማችን ላይ ባለው ገበያ መሰረት ከ85 ፐርሰንት በታች የሆነ ባትሪ እንግዲህ ባትገዙ ይመረጣል ማለት ነው። መሆን ያለበት ከ85 በላይ ነው። እኔ ደግሞ መክራችሁ ዘጠና ቤት ውስጥ የሆነ ባትሪ ብትገዙ አሪፍ ነው ብዬ አስባለሁ። ምክንያቱም 80 ምናም ቤት ውስጥ የሆነ ገዝታችሁ ባትሪ እንግዲህ ስትጠቀሙት ቢያልቅባችሁ እጃችሁ ላይ ልትከስሩ ነው ማለት ነው። ስለዚህ ከዘጠና በላይ የሆነ ብትገዙ ተመራጭ ነው ብዬ አስባለሁ። በስተ መጨረሻም እንግዲህ ቼክ ማድረግ ያለባችሁ ነገር ምንድነው ካሜራው ምናምን ቼክ አድርጋችሁ ከጨረሳችሁ በኋላ ቦዲውን ማየት ይኖርባቸዋል ማለት ነው። ቦዲው ምን አይነት አቋም ላይ ነው ያለው የሚለውን ሳይለንት በተማር እሷን ምናምን ሙሉ ቼክ ማድረግ ይኖርባቸዋል። እንዲሁም ቦዲውን ስታዩት አሪፍ መሆንና አለመሆኑን ማወቅ ትችላላችሁ ማለት ነው። እንዲሁም ደግሞ የኋላ ከቨሩን የፊት ለፊት መቀየሩን ብቻ በደንብ አድርጋችሁ ቼክ ማድረግ ይኖርባቸዋል ማለት ነው። ከቻላችሁ ደግሞ እንደዚህ ነገር ሲገዙ ሌላ ባለሙያ ይዛችሁ ሄዳችሁ ብታሳዩ ተመራጭ ነው ብዬ አስባለሁ። የተለያዩ አይፎን ስልኮችን መግዛ የምፈልጉ ሰዎች በዚህ ስልክ እየደወላችሁ እኔ ጋ ማግኘት ትችላላችሁ ማለት ነው። ትንሽ ስልኮች እጄ ላይ ያለው አሁንም፣ የምትፈልጓቸውን ስልኮች ኮሜንት ላይ ጻፉልኝ፣ እዛው ላይ ሪፕሌይ መልስላችኋለሁ። መልካም ጊዜ ይመቻችሁ። ቻው